አዘነቻሉ በጣም አዘነቻሉ በጣም አዘነቻሉ በጣም አማራ ክልልናት አዘነቻሉ በጣም አዘነቻሉ በጣም አማራ ክልልናት ሰፊ ነው። ዘንድሮ በሰኔ ገብቶባት መሬት እስኪ ልናገር እኔም ለአማራ ክልል ወጣት በቅድስት ኢትዮጵያ ፍላሱ በቅድስት ኢትዮጵያ በቅድስት አማራ ክልል በቅድስት ኢትዮጵያ በቅድስት አማራ ክልል ከፋኖ ጋር እኔ ስኖር እስኪ ላስታውሰው ሰፊን እስኪ ላስታውሰው ሰፊን ብሎኛልና አደራ እስኪ ላስታውሰው ሰፊን ብሎኛልና አደራ እስኪ ላስታውሰው ሰፊን ብሎኛልና አደራ በጣም ስለሚቆረቆር ለእናት አማራ በጣም ስለሚቆረቆር ለእናት አማራ አርገው ግወታ ልሶም በቀየም ሆነ በግራ ከበላይ ጋር ስሙ ይጠራል።